በደንብ በቡክተን ከዛ ዘግቼ ያስቀምጣለሁ። ቅጠሉን እንደረድራለን እስከ መጨረሻ ነው። ከኔጋ አያምርም። ማሻአላ፣ በዚህ መልኩ ወጣችን አልቃለች። ትንሽዬ ስጋ ደግሞ እዚህ ጋር ለባለ ጥብስ ልሰራ ነው። ድን ጀዲድ ሰላምአሌይኩም ረምቱላይ ወበረካቱ ወዲና ተከበረችሁ ቤተሰብ፣ እንዴት ናቸው? ደህና ናቸው አልሐምዱላ። ከኔ ጋ ሁሉ ሰላም ሁሉ መልካም በያላችሁ በተለም ዳርቻ ሰላማችሁ ብዙ ትርፍርፍ በለኝ ያልኩኝ። ዛሬ የጅሙአ ቭሎግ ይዤላችሁ ከቸው እያለ እና እናቴ ጋ ነው የምንሄደው ጅሙአችን። አሁን ቭሎጌን ከጧቱ ማለት ነው በዳቦ ነው የሚጀምረው። ዳቦ እያቦካው ነው እንጋግራለን። ፏፈሽ ብለን እናቴ ጋ እንሄዳለን። ለአስራአምስት ለዝያራ ማለት ነው። ባል የሚሄዳል እኔ የሚሄዳሉ እህቴም ትሄዳለች። ሁላችንም እናቴ ጋ ሄደን ፋህ አቤለን ነው ምን መጣው ማለት ነው። እስከ መጨረሻ ቪዲዮ ከኔ ጋር ሆኖ ላይክ እያደረጋችሁ ለቤቱ አዲስ የሆናችሁ ሰብስክራብ እያደረጋችሁ እስከ መጨረሻ ቪዲዮ ነው እላችኋለሁ። እንዲያይ ወደ ማብቋት እና እያቦከው ትዝ አለኝ ወይነ ቪሎጌን ረሰው አልኩና እና ካሜራይ ነው መጣሁ ማለት ነው። አይዋ አይዋ ማሻላ ወንደምታሁት ከላስ ተጀመረ ተጀመረ፣ ቭሎግ ወደ ከዘ በቃ ኩፍ ስል እንገናኝ። ተጀመረ ቭሎግ። የሚወዱ በሙሉ ላይክ ሼር እያደረጋችሁ እስከ መጨረሻ ቪዲዮ ማየት አለባችሁ። አከተማ ኦፍኮርስ አንድ ሁለት ሶስተኛው ዙር ሚጣድ ላይ እናደርጋለን። እንዴት እንደሞላ ይዩት። ማሻአላህ ተባረክ ረህማን። ሙልት ነው ያለው፣ ሙልት ነው ያለ። አሁን ሚጣድ ላይ እንጋገራ፣ እንደዚህ እናደርጋለን። ውቤ ነበር። ሽንኩርት እየገሸር፣ አሁን ኩፍ ብሏል ሚጣዱ። ላይ ይህንን አርግቼ ከዛ ወደ ስራ ይመለሳል። የሚነፉ ንፉና ያልቅም እኮ። ወይኔ በላቸው፣ ወይኔ በላቸው። እሺ አሁን እንትን ማለት እንጀምራለን። እዚህ ላይ አሁን አፈራርግ ርግ ያለው ቄጡ እንዳይቃጠል አሁን ቅጠሉን እንደረድራለን። እስከ መጨረሻ ነው ከኔ ጋር እንደሚታዩት፣ አሁን ቅጠላችን ይስተካክለናል። በዚህ መልኩ አሁን እንገለብጣለን ሌጦን

አ አሁን የጁማ ፉን ፉናችን ይሄን ይመስላል። አሁን ኦፍኮርስ እንዘገዋለን እናደርገዋለን ይበቀዋል። ከዛ ከዛማ አንድ አምስት ደቂቃ እንተዋለን ዘግተን፣ ከዛ እሳት እንሎኪሳለን። የአሚና ፉን ፉን፣ ይሄ የጁማ ፉን ፉን ነው። ቪዲዮ የሚለቀው ቅዳሜ ነው። በላይክ እስከ መጨረሻ ቪዲዮ ማየት አለባቸው። በጣም ፉን ፉን እየበዛብኝ ነው፣ አጋዥ የለኝም ወይኔ በላቸው ወይኔ በላቸው። በቃ አሁን ዘግቼ ያለሁት ጨርሼ ያለሁት አምስት ደቂቃ ቆይቼ እሳት ለኩሳለሁ እንጨት ያዘጋጅቼ ያለሁት እና ሁሌ ምን እንደሚላችሁ ስጋ ነበረኝ። አጥቤ ጥብ አድርጊቼ ገና በፋውላ ውሃ እንደዚህ ቀድሜ ይቀለቅላለሁ። የቀረ ነገር ቆሻሻ ካለ በዚህ በሚፈላበት ወቅት ይወጣል፣ ቆሻሻ ካለ ማለት ነው።

እንደምታውት፣ በዚህ መልኩ አሁን ታችሁን አቃጥለን ጨርሰን ወደ ላይ ማቃጠል ላይ ማቃጠል ጀምረው ያለው ምርጥዬ ዳቦ ነው። የሆነ መጨረሻውን አሳያችኋለሁ። መጨረሻ የኔን ዳቦ ለማየት መጨረሻ አንድ፣ መጨረሻውን ለማየት ሁለት፣ መጨረሻውን ለማየት ሶስት። ወይኔ በላቸው፣ ወይኔ በላቸው፣ ተቃጥሎ ይሆን? አይቃጠልም አይደል? አይቃጠልም አይደል? አይቃጠልም። ወይኔ በላቸው ወይን በላቸው የሚሳቱ ይበቃዋል አጥፍተናል። ማሻላህ በጣም ምርጥ ሆነው ነው በሰላቸው።

ጌታችን በማላቅ ላይ ይገኛል። አሁን ተታትበን እናቴ ጋ ጉዞ ወደ እናቴ ጋ። የዛሬን ጁምአ እናቴ ጋ ፎ አነ ሚለው የጁምአን ሌሊት ወጣችን። ፉን ፉን እያለ ነው እዚህ ጋ ኩሌታችን በሚገባ መልኩ በስሏል። በቃ ጨርሰናል። አሁን ስጋ እንጨምራለው። ስጋ ቲቲ ስጊቲቲ ስጊቲቲ እንጨምራለው ስጊቲቲ በቃ ጨረስ ንጋይስ ስጋችን ጨመር። አሁን ቤት ውስጥ የተፈጨ መከለሻ ሁሉም ነገር አንድ ላይ የተፈጨ አለ። እሱን መጨረሻ ላይ ጨምራለሁ፣ ቂቤ ጨምራለሁ መጨረሻ ላይ ጨረስ። በቃ አሁን በጊዜ ነው የጨረስኩት። ማሻለ። አሁን ታጥቤ ፏ ብዬ ጁማቴን እናቴ ጋ ጁማኤን እናቴ ጋ ነው ዛሬ የማደርገው። እንዴት ነው ባለሙያ ነኝ፣ አንዴ ነኝ ባለሙያ ነኝ። ጨርሰናል በቃ። በዚህ መልኩ ወጣችን አልቃለች። ትንሽዬ ሲገው ደግሞ እዚህ ጋ ለባሌ ጥብስ ሊሰራ ነው። ቀይ ወጣችን በዚህ መልኩ አልቋል። ማሻላ ጉሉ ጉሉ ማሻላ ዱን ጀዲዱን ራኪሱን ታታጥቤ ሄዳለሁ። ዬ ሲያስብ ትንሽዬ ስጋ ጥብስ ልስራ አለ ባሌ። ባሌ ይወዳል ጥብስ። ብዬሽ ተመለስኩኝ ወደ ክችን ጨርሼ ነበር። ይሄ ቶሎ ነው እንትን የሚለው ቶሎ ነው የሚጠባብሰው። ሽንኩርት እና ተውም ምናምን አዘጋጅቻለሁ ማለት ነው ፈጭቼ፣ በዚህ እንደምታዩት። ከዛ በቀላሉ ነው የሚጨርሰው። ከላስ ይሄን ቃሪያ ላይን ከታትፋለሁ፣ ቅመም ይጨምራሉ። በቃ ጉዞ ወደ ወደ እናቴ ቤት ወዳጅ አሁን ጨርሰናል። ሙትት አርጊቶ ውሃውን ሲጨርስ ጥብሳችን ከዛ ሽንኩርታችን እንጨምራለን፣ ምናምን ምናምን ቅቤ እንጨምራለን። ምትት አድርጊቶ አሁን ሲጨርስ ማለት እንደዚህ ያያችሁ፣ ምትት አድርጊቶ ጥብስ፣ በቃ ቃሪያችን ጨመርን፣ ቅመማችን ጨመርን። አጮካ አጮካ ነው እኮ ሚሰራው ነው። ጫረስኩ በደቂቃ ይሆ። ማሻአላ ሚያምር፣ ማሻአላ ተባረከ። ማን ካላስና ባሰላማ። አሁን ለባበስኩኝ፣ ጫረስኩኝ። ጀላቢያ ነው ለበስኩት፣ ቀለል ያለ ነው፣ ይመቸኛል። ፎሃ ያለ ነገር፣ ሰፊ ሰፊ ነገር ይመቸኛል። አንድ ሰው ይከታል ቢታው እና በዚህ መልኩ ለባበስኩኝ ጨረስኩኝ። አሁን ጉዞ ወደ እናቴ ቤት። የዳቦን መጨረሻ አረሰው ለምን አላሳየሽም? የዳቦን መጨረሻ ለማየት አንድ ሁለት አንድ ሁለት አንድ ሁለት ሲያምር ሲያምር፣ በጣም ነው የሚያምረው፣ ወለ በጣም ነው የሚያምረው። አልተቃጠለም ምን ላላ በዛ በኩልም ላሳያች እንዴት ደስ እንደሚል እህት ምንም አልተቃጠለም። ምን ላለ ደስ በሚል ሁኔታ ከግር ያለው ያ የቅጠሉ መስመር መስመር ነው። እና አና በዚህ መልኩ አንዳንድ ነገሮችን ይዣለሁ ለማዘር እና እህቴ እየደወለችኝ ነው። ከእህቴ ጋር ነው የምንሄደው፣ ባሎቻችንም በኋላ ይመጣሉ። የረመዳን አስራ አምስት ከእናቴ ቤት ሀናሚኖ ዛሬ